ለምንድን ነው ኔ እኔ የማልጠጣው መጠጣት ኃጢአት ስለሆነ እኔ ሁልጊዜ ደስታዬ ከውጭ ገብቶ ይሰጠኛል ከውስጥ ነው የሚወጣው የሚጠጣ ቀበርቾ ፌጦ የሚጠጣው በሶቢላ ቢላ ግራዋ የሚጠጣ ለምንድን ነው የሚጠጣው ውስጡ ባዶ ነው በርሜል መታ መታ እስታረገው በቃ ምን ባዶ ባዶ ነገር የግድ መሙላት አለበት እያው ደግሞ መንፈሱ ጥም ክብር አለብን መንፈስ አለብን እስቲ በደንብ አድርገን አሚንበል ፈሽቃባ ሾላላ መንፈስ የተመታዩን አሚንበል ጠጥተና ቅዱሱን መንፈስ ጠጥተናል። ከህይወት ውሃ ምንጭ ጠጥተናል። ይህን ህይወትን እንጀራ በልተናል። ስለዚህ ረክተን ቀርተናል። እዚህ ላይ ል ይህን ህይወት ውሃ ጠጥተህ በቆዶሎ የምትሞላበት ምንም የለም። እሱ ሙሉ ነው። እሱ በቂ ነው። አሜን ይባላል። ወዳጆች በደምብ በደንብ አድርጋችሁ ስሙኝ። ሴጣን ከእኛ ጋር ባለው ውጊያ ይዞ የሚመጣው አፉን ብቻ፣ አፉን ብቻ፣ ምላሱን ብቻ አማኞችና ሴት ከዚያ አንተስ ህይወትን ማየት ይጀምራል፣ ነገርን ማየት ይጀምራል። የዛኔ እሱ ነጥብ አንተን ማስጣል ይጀምራል። የገባው ክርስቲያን ግን እንደዚህ ነው የሚለው። ይሄ ሐሰተኛ የሐሰት አባት ሊሸነግል ሲመጣ በጌታ ደስ ይበላቸው፣ ደግሜ ላለው ደስ ይበላቸው። የደስታ የምንጭ ኢየሱስ አሜን ይባላል። እውነተኛ ደስታ ብዙ ሰዎች ለሞት የሚዳረጉት ብራተው ልብሳቸው፣ መጠለያቸው ብቻ ሳይሆን በዋነኛነት ደስታቸው። የደስታ ማጣት የጤና ማጣት ዋነኛው ምክንያት በትልልቅ ጥቂት ዩኒቨርሲቲዎች የተማሩ በሀብታም ሀገሮች የተወለዱ ከደና ቤተሰብ የተገኙ በጣም ብዙ ሰዎች በምድር ላይ በደስታ ማጣት ምክንያት ይሰቃያሉ። በሞላ በበዛ ብዙ አማራጭ ባለው ሁኔታ ውስጥ እንደ ጭው ባለ ምድረ በዳ የሚሰማቸው ጥቂት የሚባሉ አሉ። ጳውሎስ ከጻፋቸው መልእክቶች መካከል እጅግ አስደናቂ የሚባሉት ሁለቱ ናቸው። አንደኛው የፊልጵስዩስ መልእክት ሲሆን፣ ሁለተኛው ደግሞ የሁለተኛው ጢሞቴዎስ መልእክት ነው። ምክንያቱ ደግሞ በከባ መከራ ውስጥ በነበረ ጊዜ የጻፋቸው እነዚህ ሁለት ደብዳቤዎች ናቸው። አውሪያ ጳውሎስ ወደ ጌታ የመጣው በ30 ዓመቱ ነው። በክርስትና የቆየው 35 ዓመት ነው። ወደ ጌታ ሲሄድ የ65 ዓመት ሰው ነው። በአጠቃላይ በክርስትና ህይወቱ 35 ዓመታቶችን ከጌታ ጋር አሳልፏል። ከነዚህ 35 ዓመታቶች ውስጥ 20 ዓመቱ በእስር ቤት፣ 15 ዓመቱን ደግሞ በተለያየ ቦታ ወንጌል በማገልገል በመመላለስ ያሳለፋቸው ናቸው። ይህንን የፊልጵሶስ መልእክት ሲጽፍ በአራት ምዕራፎች በ104 ቁጥሮችና በ2002 ቃላቶች ሲጽፈው በዋነኛነት ከ17 ጊዜ ላላነሰ የሚጽፈው ስለ ደስታ አሁን እንደነገርኳችሁ አዎን ደስ ይለኛል ብሎ ነው የሚጽፈው። ደስታ ደግሞ በጣም መሠረታዊ ጉዳይ ነው። ለሰው በፊልጵስዩስ መልእክት ላይ ጳውሎስ በጌታ ደስ ይበላችሁ ብሎ ሲል እያለ ያለው አስተያየት አይደለም ምክር አይደለም እየሰጠ ያለው ትእዛዝ በጌታ ደስ ይበላችሁ ማለት ለክርስቲያኖች ይሄ ሐሳብ ኮማንድ ትእዛዝ ደስ ይበላችሁ ማለት ሚል አስተያየት አለ ምክር አይደለም በጌታ ደስ ይበላችሁ ትእዛዝ ክርስቲያን በጌታ ደስ ካላለ ወንጀለኛ እና እነዚህ እንዳሻቸው ቢኖሩ ሰዎች ክርስቲያኖች ተሳቀው ሳይሆን ስቀው እንደሚኖሩ ማየት አለባቸው። እናንተ የእግዚአብሔር ዲስፕሌ ናት። እግዚአብሔር በረከቱንና ባርኮቱን ቸርነቱና በጎነቱን ፍጥረት የሚያሳየው በክርስቲያኖች ላይ። ስለዚህ እነዚህ የጨለማ ልጆች እንዳሻቸው የሚኖሩ በእናንተ ደስታ ጥያቄ ውስጥ እንዲገቡ ጊዜ በር ይፈልጋል። እውነተኛ ደስታ ክርስቲያኖች ጋር ስለሆነ ያለ ፍጥረታዊ ሰዎች፣ በዚህ ዓለም ያሉ ሰዎች በሚዲያ እንደምታዩት አይደለም። ደስታቸው የውሸት ነው፣ ፌክ ነው፣ ፕላስቲክ ነው። በመሠረታዊ ደረጃ ስነግራችሁ የዚህ ዓለም ሰዎች እስር ቤት ቢገቡ ያብዳሉ። መልክታይ ጽፉ ጳውሎስ አስራ አራት መልእክቶችን ጽፏል። ጳውሎስ እስር ቤት ሲገባ ትምህርት ነው የሚጽፈው። የፊልጵስዮስን መልእክት በሚጽፍበት ጊዜ ጳውሎስ እጁ ላይ ሰንሰለት አለ፣ እግሩ ላይ እግር ብረት አለ። በወታደሮች መካከል በጨለማ የቁም እስረኛ ሆኖ እግሩ እየተደበደበ ጀርባው እየተተለተለ ከሰውነቱ ደም እየፈሰሰው ሊሚቴሽን ውስጥ ሆኖ እንደዚህ ይላቸዋል፣ በጌታ ደስ ይበላችሁ፣ ደግም የላለው ደስ ይበላችሁ በነፃነት ለሚኖሩ ሰዎች እስር ቤት ያለ ሰው ነው የሚጽፈው። በወታደር መካከል የሚኖር ሰው በቤቱ ላለ ሰው ነው የሚጽፈው። በጌታ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ ብቻ ሳይሆን የሚለው በሌላ ቦታ ወደፊት ራሱ ደስ ይለያል። ስለዚህ የእውነተኛ ደስታ ባለቤት ነው ማ? ጳውሎስ። ማ? ክርስቲያን። ክርስቲያን የእኛ ደስታ ይጠቀለል አይደለም ከውስጣችን የሚመነጨው ከፍተኛ ደስታ ይዘውላችሁ የሚመጡት እንጀራ አይደለም፣ የተያዛችሁበት አጀንዳ ነው። ጻፉ። አንድ እስር ቤት ያለ ሰው ከሚሆንለት ነገር አንዱ ዘመዱ ወይም የቅርብ ወዳጁ እንጀራ ነው ይዘውለት የሚመጣው። ጳውሎስ ጋር እንጀራ ይዛችሁለት መጣችሁ፣ አታስደስቱትም። የሚመጣለት እንጀራ አይደለም ደስታው፣ የተያዘበት አጀንዳ ነው ደስታው። የደስታው ምንጭ፣ የደስታው ምክንያት ጌታ ነው። የተያዘበት እውነት የተያዘበት ህይወት ነው እንጂ ሰዎች ይዘውለት የሚመጡት ጉዳይ አይደለም። እሱን የሚያስደስተው ማንም ጠየቀው አልጠየቀው፣ አስታወሱት አላስታወሱት፣ አወቁት አላወቁት፣ እሱ ጉዳይ ወር ከእውነተኛ ደስታ ጋር ተገናኝቷል። በምን ጉዳይ እንደተያዘ ያውቀዋል። በምን ጉዳይ እጁ ላይ ሰንሰለት እንደገባ፣ እግሩ ላይ እግር ብረት እንደገባ ያውቀዋል። በወንጀል ሳይሆን በወንጌል ነው የታሰረው። አጭበርብሮ አይደለም የታሰረው። ኪስ አውልቆ አይደለም የታሰረው። መንግሥት ሊገለብጥ አሲሮ እውነት ክርስቶስን ሰብኮ ነው የታሰረው። ስለዚህ ይሄ የተያዘበት እውነት ይበልጣል ገብቶታል፣ እሱ የተያዘበት አጀንዳ ከሚመጣለት እንጀራ ወይም ከሚወጣለት እንጀራ። ወዳጆች፣ ይሄ ሰውዬ ፊሎሶፊ ፔችዲ አለው፣ በቴዎሎጂ ፔችዲ አለው። የዛሬ 14 ዓመት ይህን መልእክት ሲጽፍ ሶስተኛ ሰማይ ሄዷል፣ ድምፅ ሰምቷል፣ ወደ ገነት ገብቷል። ሱ ብቻ አይደለም፣ ይህን መልእክት በሚጽፉበት ጊዜ 33 ዓመት በክርስትና ቆይቷል። በነዚህ ሁኔታዎች ሁሉ ውስጥ

የተያዛችሁበት ምክንያት ነው፣ የተያዛችሁበት ህይወት ነው፣ የተያዛችሁበት እውነት ነው። የደስታ ምክንያት እውነተኛ ደስታ ከተያዛችሁበት አጀንዳ ጋር፣ እውነተኛ ደስታ ከተያዛችሁበት እውነት ጋር፣ እውነተኛ ደስታ ከተያዛችሁበት ህይወት ጋር የሚገናኝ ነው እንጂ ዛሬ ከያዛችሁት መኪና ጋር የሚገናኝ አይደለም። እንደ ጳውሎስ ሲናገር ለፊልጵስዩስ ሰዎች እንደዚህ ይላቸዋል በጣም ደስ የሚልበት የሚሰኝበት ምክንያት ሲናገር እንደዚህ ይላል፣ ጌታ ቅርብ ነው። ጌታ ቅርብ ነው። ነገር ሁሉ ሩቅ ነው። ጌታ ቅርብ ነው። ስለዚህ ደስ ይበላችሁ አሁን ለምሳሌ ባንክ ለምሳሌ በጣም ሩቅ ነው። በጣም ሩቅ ነው ባንክ የምትፈልገውን ነገር አሁን ብትፈልግ ቢኖርም አይሰጥህም። ባንክ አሁን በዚህ ሰዓት ወይ ደግሞ በኤቲኤም በሚያስተናግድ መጠን ያስተናግድሃል። ውስንነት አለው የትኛውም ነገር አንድ ነገር ግን ያውቃል ጳውሎስ እስር ቤት ውስጥ ገብቶ እጁ ላይ ሰንሰለት እግሩ ላይ እግር ብረት አለ። በጣም ብዙ ሁኔታዎች ከሱ ተለይተዋል። ከሰዎች ርቋል፣ ግን አንድ ነገር ያውቃል። ጌታ ቅርብ ስለሆነ እንደዚህ ይላቸዋል ደስ ይለኛል። አዎ ገና ወደፊት ሁሉ ደሰታል ሰዎች በጌታ ደስ ይበላል። ታውቃላችሁ እኛ ሀገር ያው በልጅነታችን ስናድግ በረባውን ባረባው መሳቅ መገልፈጥ ነው እየተባለ ስለሆነ ስቃችሁ እንኳን የማታቁ ሰዎች አላችሁ። ዚ ውስጥ በትክክል ስቃችሁ እንኳን የማታቁ የሚያስቅ ነገር እንኳን ቢመጣ አፋችሁን ይዛችሁ ምስቁ፣ ጎረቤት ለቅሷችሁን እንጂ ሳቃችሁን ሰምቶ የማያቅ ስትሳቀቁ እንጂ ስትስቁ ታይታችሁ የማታቁ ሰዎች ዛሬ ነግራቸዋለሁ፣ ለክርስቲያን አለመደሰት ወንጀል። መጽሐፍ የሚለው በጌታ ደስ ይበላችሁ በነገሮች አይደለም አለ። ለዚህ ነው አየህ፣ ነገሮች ተለዋዋጭ ናቸው። ጳውሎስ ለዚህ ነው በጌታ ብሎ ስፔሲፊክ አድርጎ ይናገራል። በጌታ ደስ ይበላችሁ። ዝቅ ብሎ ስታነቡት ይላል ብዙ ሁኔታዎችን እንዳየ፣ እስራትን እንዳየ፣ መውጣት መውረድን እንዳየ ጳውሎስ ይናገራል። ወዳጆቼ ነገሮች ይለዋወጣሉ። የማይለዋወጥ ጌታ ከእናንተ ጋር አለ። ደስ ይበላችሁ። በብዙ ሰዎች ሕይወት ላይ የሚጋባ ደስታ ዛሬ ይመጣባቸዋል። ሀዘናችሁን የሚያስረሳ ደስታ ከውስጣችሁ ይፈልቃል። የእናንተ ይሻል አይደለም። የናንተ ደስታ ከሁኔታ ጋር አይደለም። ያኔ ስትጥም ስጠጣ ስታቀስ ያልነበረ ደስታ ዛሬ በመንፈስ ቅዱስ አማካኝነት በህይወት ላይ ይፍለቀለቃል። አሜን ይባላል። አሜን ይባላል። ባለጭውና ምን አግኝ ቶኖስ እስከሚባል ድረስ ነው። ዘንድሮ በዚህ ክረምት እግዚአብሔር ያስቀ እግዚአብሔር ምስክሬ ነው። ሳራን እግዚአብሔር እንዳሳቃት አንዲት ሴት እግዚአብሔር ያስቃታል። አንድን ሰው እግዚአብሔር ያስቃዋል።

ደሳችሁ የሆነላችሁን ጌታ እያያችሁ መደሰታችሁን ትቀጥላላችሁ። አሜን ይባላል። ብዙ የሚሆንባችሁ ነገር ሊኖር ይችላል። ነገር ግን ከሚሆንባችሁ ነገር በላይ የሆነላችሁ ጌታ ይበልጣል። እኛ ክርስቲያኖች እንደዚህ ነን። እንዴት ብለካልከኝ? በጨለማው ላይ እንደሚያበሩ ከዋክብቶች በተጨነቀችው ዓለም ላይ በደስታ የምናበራ የበደስታ የምናበራ እስቲ በደንብ አርጋችሁ አሜን ባሉ። ብዙዎች ተጨንቀዋል። ነገስታቶች ተጨንቀዋል። አዋቂዎች

ደስ ይለኛል የሚል ሰው አሜን ይባል። በጣም ባለጠጋ ነጋዴዎች ካላቸው የበዛ ዌራውስ ውስጥ ካለ እቃ የተወሰነ ቀንሰው ዲስፕሌይ ላይ ያስቀምጣል። ጳውሎስ ክርስቲያኖች የእግዚአብሔር ዲስፕሌይ ስለሆኑ ፍጥረታዊ ሰዎች ያላቸው ደስታ የውሸት ነው። ስማ፣ እንደ ጳውሎስ አይነት እስር ቤት ዘፋኞች ቢገቡ ትምህርት አይጽፉ፣ ማብደው ነው የሚወጡት። የቁም እስረኛ ሆኖ እግሩ እየተቀጠቀጠ፣ ጀርባው እየተተለተለ፣ ደም እየፈሰሰው ጳውሎስ በጌታ ደስ ይበላችሁ፣ ደግሜ እላለሁ። ሁኔታን የሚያስረሳ አዲስ አዲስ ነገር መጥቶ አይደለም እኮ፣ የተሻለ ነገር ሆኖ አይደለም። ጳውሎስ የማያወዳድረው እውነት ገብቶታል። የምትኖሩለት ፐርፐስ ከሰማይ አንፃር የተቃኘ ከሆነ ዩ አር ሰክሰስ። አሁን እናንተ ለስኬት አይደለም ምትኖሩት፣ ከስኬት ነው ምትኖሩት። ለድል አይደለም ምትኖሩት፣ ከድል ነው ምትኖሩት። ለበረከት አይደለም ምትኖሩት፣ ከበረከት ነው ምትኖሩት። ለማግኘት አይደለም ምትኖሩት፣ ከማግኘት ነው ምትኖሩት። ለመለወጥ አይደለም ምትኖሩት፣ ከመለወጥ ነው ምትኖሩት። እናንተና ፍጥረታዊ ሰዎች የሚኖሩት ህይወት አንድ አይነት አይደለም። እነሱ ለድል ነው የሚኖሩት፣ እናንተ ከድል ነው ምትኖሩት። እነሱ ለማግኘት ነው የሚኖሩት፣ እናንተ ከማግኘት ነው የምትኖሩት። እነሱ ለመደሰት ነው የሚጠብጡት፣ ለመደሰት ነው የሚያጨሱት፣ ለመደሰት ነውለ

ለምሳሌ እግዚአብሔር ኢያሱን እንደዚህ ያለው ሂድ እኔ አሳልፌ እሰጣለሁ አለው። እግዚአብሔር አይ አሁን ኢያሱን እግዚአብሔር ሂድ አሳልፌ እሰጣለሁ ካለው ኢያሱ ለድል አይደለም የሚሄደው፣ ከድል ነው የሚሄደው። ኦሬዲ ጦርነቱ አልቋል። ኦሬዲ ጉዳዩ እኮ አልቋል። ያለቀ ጉዳይ እኮ ነው። እነ ጤል እኮ ነው። ምንግራችሁ በቀኑ መጨረሻ እንደ ከዋክብት ታበራላችሁ። አሜን ይባላል። አሁን ሰልፍ ሊኖር ይችላል፣ ትግል ሊኖር ይችላል፣ ውጣ ውረድ ሊኖር ይችላል። ነገር ግን ነግራችኋል። ያለቀ ነው። የእናንተ ጉዳይ የተጠናቀቀ ነው። ያበቃ ነው። የተደመደመ ነው። የተወሰነ ነው። ተወስኗል ላይ ሰማይ ወስኗል። እንድትኖሩ ወስኗል። እንድትገዙ ወስኗል። ደስታ ከሁኔታ ጋር ደስታ፣ ከቦታ ጋር ደስታ፣ ከስታተስ ጋር አይደለም። ካላችሁ ጌታ ካላችሁ ጌታ ጋር እውነተኛ ደስታ እሱን። ሌላ ሁሉ ሸጥ፣ ሌላ ሁሉ እንደ ጠዋት ጤዛ፣ ሌላ ሁሉ ታይቶም ይጠፋል። ሌላ ሁሉ አጎበር አለበት። ለምሳሌ የድራፍት የቢራ ምናምን አንበሳ ያጠጡሁና ስትወጣ ሬሳ ሆነ ለምትወጣ መጋኛ እንደመታውንትን እዚህ ዞረ አረፋ ደፍቀ አናት ተበጥብጦ ነው ምት የመንፈስ ቅዱስ ደስታ አጎበር የሌለበት ደስታ። ኢየሱስን እንደ ግል አዳኛችን አድርገን ተቀብለን እጆቻችንን ካነሳንበት ጊዜ ጀምሮ የዛሬ 16 ዓመት ፎቶአችን ወንድም ሴትም የማንመስል ሰዎች፣ አሁን ስጋ አብቅለን ሰው ሆነን አመዳችን ተራክፎ ይሄው፣ እግዚአብሔር ምስክሬ ነው። የፈለገውን ነገር ሴጣን ቢያበላሽ አያስለቅሳችሁም። አሚን ይባላል። አሁንስ እግሩ ታስሮ እጁ ታስሮ ይፈጥታል። ሌላው እጁም ሳይታ

ሰዎች ከሆነ እንዲህ ስታያቸው ከሩቁ በስክሪን ስታያቸው የሞላላቸው ይመስላሉ፣ ይቀርምሃሉ። እጃቸውና እግራቸው ነፃ ነው፣ ሰዎቹ ውስጣቸው እስረኛ ነው። አንተ ደግሞ በብዙ ውጥረት ውስጥ ነው ያለኸው፣ ውስጥ ግን የተፈታ ነፃ ነው። አውኖስ ፍሪ ነው ራቃ እፈጥናን፣ ታስሬ ከመሰረ ተሳስታ ስማ፣ ጳውሎስ እኮ አሬስፋጎስ አደባባይ ላይ የግሪክ ሰዎች ጥበብን፣ የአይሁድ ሰዎች ታምራትን ይፈልጋሉ፣ እኛ ግን የተሰቀለው ክርስቶስ። ሁለት ፒኤችዲ ያለው ሰው ከዛም በላይ የተማረ ሰው ነው አንድ ነገር እንዳይመስል አንድ አህጉር እንዳይመስል፣ የገለባበጠው የጳውሎስ መልእክት እኮ የዓለምን ታሪክ ነው የቀየረው። ታውቃለህ፣ አስራ አራት መልእክቶችን ጽፏል፣ ለብዙ ሰዎች ብርሃን አብርቷል። የሰውየ አለቃት ቢናደድ ደሞዝን እንጂ ውስጥ ያለውን መንፈስ ሊያገኙ አይችል። ለምንድነው የማልጠጣው? ይሄ የማልጠጣው መጠጣት ኃጢአት ስለሆነ አደግ እኔ ሁል ጊዜ ደስታዬ ከውጭ ገብቶ የሚሰጠኝ አይደለም ከውስጤ ነው የሚወጣው። የሚጠጣ ቀበርቾ፣ ፌጦ የሚጠጣው በሶ ቢላ ግራዋ የሚጠጣ ለምን ነው የሚጠጣው? ውስጡ ባዶ ነው። በርሜል መታ መታ አስታረቀው በቃ ምን ባዶ ባዶ ነገር የግድ መሙላት አለበት። እያ ደግሞ መንፈሱ ጢባር ሆነ። ክብር አለብን፣ መንፈስ አለብን። እስቲ በደንብ አርገ አሚን በል ሸቃባ ሾላላ መንፈስ የተመታዩን አሚን በል ጠጥተናል። ቅዱሱን መንፈስ ጠጥተናል። ከህይወት ውሃ ምንጭ ጠጥተናል። ይህን ህይወት እንጀራ በልተናል። ስለዚህ ህይወት ውሃ ጠጥተህ በኮዶሎ የምትሞላበት ምንም የለም። እሱ ሙሉ ነው፣ እሱ በቂ ነው። አሜን ይባላል። ወዳጆች በደንብ አርጋችሁ ስሙኝ። ሴጣን ከእኛ ጋር ባለው ውጊያ ይዞ የሚመጣው አፉን ብቻ አፉን ብቻ ምላሱን ብቻ። አማኞችና ሴጣን ባላቸው ውጊያ አንተ የጦር መሳሪያን ከላይ እስከታች ለብሰ ቶጣ ሴጣን ምላሱን ዛሬ ድረስ ቸርች ተመላልሰ ተመላልስ ጫማን ጨርሰ ምን አገኘ ብሎ ይሄዳል። ከዛ አንተስ ህይወትን ማየት ይጀምራል፣ ነገርን ማየት ይጀምራል። የዛኔ እሱ ነጥብ አንተን ማስጣል ይጀምራል። የገባው ክርስቲያን ግን እንደዚህ ነው የሚለው፣ ይሄ ሀሰተኛ የሀሰት አባት ሊሸነግል ሲመጣ፣ በጌታ ደስ ይበላችሁ። ደግሜ ላለው ደስ ይበላቸው። የደስታ ምንጭ ኢየሱስ አሜን ይባላል። የሆነ ነገር ሲመጣ ይመጣ የሆነ ነገር ሲሄድ ይሄድ። ከሆነ እናንተ ሕይወት ከምንጩ ተፋታችሁ እውነተኛ ደስታ ነገር ሲመጣ የሚመጣ ነገር ሲሄድ ይሄዳል። መጽሐፍ እንደሚናገር ሳላውቅ ነብሴን በከበረ ሰረገላ አገኘኋ ተብሎ እንደተጻፈ እመኛው እግዚአብሔር ምስክር ሳታውቅ በዚያ ዓመት የሆነ ነገር ይሆናል። ራስን የሆነ ቦታ ታገኘዋለ፣ ከፍታ ላይ ታገኘዋለ፣ በረከት ላይ ታገኘዋለ፣ ፍጥነት ላይ ታገኘዋለ፣ ድል ላይ ታገኘዋለ። ሳላውቅ ምትሃት እስከሚመስል ድረስ ራሴን በከበረ ሰረገላ ላይ አገኘሁ ተብሎ ምስክሬ ነው። ቢዚ ሆነ ታገኘዋለ። ስራ የለኝም የለኝም ብለን እንዳታለቃቀስ እግዚአብሔር፣ ስራ የለኝም የሆነ ነገር የለ ሳላውቅ ሳላውቅ እንዴት እንደዚህ አይነት ኔትወርክ ውስጥ እንደገባው ሳላውቅ፣ እንዴት ይሄ የስራ በር እጄ እንደገባ ሳላውቅ፣ እንዴት ምርኮዬ እንደተመለሰ ሳላውቅ። ሃሌሉያ ሰላም ይህ እያልክ ይፍለቀለቃል፣ ከውስጥ እንደ ወንዝ ነው። ሰላም ይህ እያልክ ሃሌሉያ። ሰይጣን ያኛውን ዘግቶት የኛውን አበላሽቶት ሌላኛውን አፍቶ ወደ አንተ ሲዞር እያለቀስ ሳይሆን እየዘመርክ ያይሃል። አሜን ይባላ ማለት መሄጃታችሁ ሳይሆን መልእክት እንዳላችሁ አምናችሁ የመጣችሁ ሰዎች ካላችሁ በደንብ አደረጋችሁ። ስሙኝ ሃና፣ ከዛ ጊዜ በኋላ ሀዘንተኛ መስና አልታየችም ተብሎ እንደተጻፈ ማንም የሆነ ሰው ከዚህ በኋላ ችግርተኛ

አስተማሪዎች ሲናገሩ እንደዚህ ነው የሚሉት፣ ሞመንት ሞመንት ያቺ ሞመንት ነች ሀና የጸነሰችበት ሞመንት ይላሉ። ከዚህ ጊዜ ጀምሮ ሐዘንተኛ መሰለህ አልታየችም። ያቺ ሞመንት ያቺ ሞመንት መሰለህ ሃናም ይላል ቃሉ ሲናገር ተነሳች ነው ተነሳች ነው ተነሳ አንጥፋ ከተቀመጠችበት ጎረቤት ያስለቅሳታል። የልጅ ለመውለድ ያስለቅሳታል። በጣም ብዙ አሽሙር አለ ሽሙጥ አለ። አንድ ነገር ግን እነግራቸዋለሁ፣ እግዚአብሔር ምስክር ነው። ብዙዎች በተረቱባችሁ ሰፈር እግዚአብሔር ታሪካችሁን ይቀይረዋል። እውነተኛ ደስታ ነገር አይደለም፣ ህይወት ነው። ፐርፐስ በትክክለኛው ትራክ ላይ ሆነ በትክክለኛው የህይወት አላማ ውስጥ ሆነ ስድቡ እንኳን አድናቆት፣ ስድቡ አድናቆት፣ መከፋቱ ራሱ ክብር፣ ጭብጨባ ነው። ያው እግዚአብሔር ምስክሬ ነው። እውነተኛ ደስታ ከጭብጨባ ራይት ትራክ ላይ ከሆነ ፐርፐዝፉን የሆነ ህይወት ምትኖር ከሆነ እውነተኛ ደስታ አላማ እንጂ ነገር አይደለም። ሰው የሚሰጥህ ወይም ይነሳ